የኢትዮጵያ መድኃኒት አቅራቢ አገልግሎት የሕክምና ግብአቶችን በመግዛትና በማሰራጨት ከ77 ዓመታት በላይ ሕብረተሰቡን እያገለገለ የሚገኝ ግዙፍ ተቋም ነው። ግብአቱን ወደ ሁሉም የኢትዮጵያ ክፍሎች ተደራሽ ለማድረግ የአሽከርካሪዎች ሚና ከፍተኛ መሆኑ አይዘነጋም። በተለይም የሰላም እጦት ባለባቸው አካባቢዎች ከማዕከል ወደ ቅርንጫፍ ለማድረስ የህይወት መስዋዕትነት ጭምር እየከፈሉ በታማኝነት ማህበረሰቡን እያገለገሉ ይገኛሉ። በዚህ ፕሮግራም በመከላከያ ሰራዊት ድጋፍ የህክምና ግብአቶች ከዋናው መስሪያ ቤት እስከ አሶሳ ቅርንጫፍ በምን መልኩ ተደራሽ እየሆኑ እንደሚገኙ እኛም ጉዞ ላይ በመሳተፍ ምልከታ አድርገናል። አብራችሁን ቆዩ። ጉዞ እንደ ና እንደ አካባቢው ሊያያል ጠንከር ያሉ ቦታዎች አሉ፣ ላላ ያሉ ቦታዎች አሉ፣ አጃቢ የሚፈልጉ አሉ፣ ውጣራም ይፈልጉ አሉ። በይበልጥ ግን እኛውን እስካሁን እየገጠመን ያለው አጀብ ነው። አጀብ በሚሆነበት ሰዓት ደግሞ አንድ ካምፕ ላይ ወይም አንድ ከተማ ላይ ሁለት ቀንም ሶስት ቀንም አራት ቀንም ይታደራል። ሚቀጥለው ከተማ ላይም እንደዛሁ እየገጠመን ከእግዚአብሔር ጋር ያሰምን ቦታ እስካሁን በሰላም እየደረስን ነው። እንግዲህ የሰላም ጦት ባለበት አካባቢ ያው የሚታየው ነው የሀገራችን ነማራቢ ጉዳይ ግን፣ ያው ምንም አስቸጋሪ ሁኔታዎች ቢሆንም መድኃኒትን በአግባቡ ተረክበን እያስረከብን ነው። የሰላም ጦት ባለበት አካባቢ ያው እንደምታዩት በአጀብ እንመጣለን ውጠራ ባለበት በውጠራ እንመጣለን። ያው ካሰብንበት ቀን ዘግይተንም ቢሆን ግባትን እናደርሳለን። እግዚአብሔር ምረርቶን ደግሞ ያው የምንመጣው ለበጎ ነገር ስለሆነ እግዚአብሔር ምረርቶን ባጀብና ሰዓት እየጠበቅን እንመጣለን፣ እናራግፋለን። ፌሮቹም ከምንም በላይ እንግዲህ ቤተሰብ አላቸው፣ ሰው ናቸው፣ ይኖራሉ፣ ሰው ያስተዳድራሉ። እሱ መኖር ይፈልጋሉ። እኔ በቃላት ራሱ ያጥራል። ላ እናንተም ጭምር አሁን መንገድ አልፋችሁ መምጣት ማንም ሰው አሁን ሴኩሪቲ ሪስክ ማኔጅመንት ሪስክ ኤሪያ ነው። ኮንቮይ አለን ማለት እጀባለ ማለት ነው፣ ሀምሳ ሀምሳ አይደል? እጀባ ማለት በስሙ ራሱ ሀምሳ ሀምሳ ነው አይደል? ሰላም ቢሆን ማጀባ አያስፈልግም ነበር ማለት ነው። ስለዚህ ይሄ ተቋሙ ሚሽን ከመወጣት አንፃር ህይወታቸውን ከምገባው በላይ ዋጋ ከፍለው እየሰሩ ስለሆነ በዚህ አጋጣሚ ለኛ ብራንች ደከመኝ ሰለቸኝ ሳይሉ በተደጋጋሚ የሚመጡ ሹፌሮች አሉ። ቤቱ ራሱ እንደ ቤታቸው መምጣት ብቻም ሳይሆን እዚህም ፎርክሊፍትም እያገዙ ና ተቋሙ የኔ ነው ብሎ እየሰሩ ስለሆነ ኦርጋናዜሽናል ካልቸር ራሱ ከነሱ ተሞክሮ መውሰድ አለበትና እነሱም ትልቅ የሆነ ምስጋና በተቋሙ ስም ማቅረብ ይፈልጋለሁ። ሾፌሮች ያው ሪስክ ወስዶ ነው እና አፕሪሼት መደረግ አለባቸው። ሪኮግናይዝ መደረግ አለባቸው። እውቅና ሊሰጣቸው ይገባል። በጣም ሪስክ ወስደው ነው ይዞ የሚመጡ። ሲመለሱም እንደዛው ሪስክ ወስደው ነው ሴፍ ወደሆነ አካባቢ እስከሚወጡ ድረስ በቃ በህይወታቸው ላይ እንትን ብለው ነው ይህን ስራ የሚሰሩ። የነዳጅ እጥረት ይገጥመናል። የነዳጅ እጥረት በሚገጥመን ሰዓት ላይ በየከተሞቹ ላይ አሁን ነዳጅ ከመጠባበቂያ እንኳን በምንጠይቅበት ሰዓት ላይ እኛ ለአደጋ ጊዜን ያስቀምጥ ነው ይሉናል። ለአደጋ ጊዜ ሲባል አምቡላንስን፣ እሳት አደጋን፣ መከላከያን ብሎም ደግሞ ጤና ሚኒስቴር ነው የሚያካትተው ዞሮ ዞሮ እና ከዛ ውስጥ ግን የኢትዮጵያ መድኃኒት አቅራቢ አገልግሎትን አካታች አላደረገውም። ያ ነገርና በየከተሞቹ ላይ ክብደት የለውም። የኛ ተቋም ነፍስ አድን ነው ተብሎ ደንግጦ አ ይህ ነገር ቅድሚያ መሰጠት አለበት የሚል ሰው የለም። እንደማንኛውም ሰው ሁለት ቀንና ሶስት ቀን ወረፋ የሚዘል እንቀዳ እንችላለን። አሁን ለወደ አሶሳ ልንመጣ ስንል ሶስት ቀን ቆመን ነው በከተማው ላይ እንደማንኛውም ሰው ነዳጁን ያገኘ ነው። ግን አካባቢያችን ላይ ያለ ነዳጅ ማዲያ እንዳውም ለመድኃኒት ቅድሚያ ሰጣለሁ ብሎ እነሱ ቅድሚያ ስለሰጡን ነው። እና ቀጥሎ ደግሞ ኬላዎች ላይ ችግር ይገጥሙናል። እኛ በመንገድ ላይ በጣም ብዙ የሚያጋጥሙን ችግሮች አሉ። ከኬላ ፍተሻ ጀምሮ ኬላ ላይ ያው እነ ያለን አውጡ ክፈቱ እንፈትሽ የሚባሉ ነገሮች አሉ። መንገድ ላይ ብዙ ኬላዎች አሉ። የዛ ነው ያከል በሚኒሻም ይሁን በጣም ብዙ ችግሮች አሉብን። እነዛን ሁሉ ችግሮች ተቋቁመን ነው መድኃኒትን ግባቱን በአግባቡ እንትን እያልን ያለ ነው እና ችግሮች አሉ። ከጸጥታው ባሻገር ደግሞ የኬላ ፍተሻ ላይ በጣም ብዙ ችግሮች አሉ። መንገድ ላይ ብዙ ቻሌንጆች አሉ። የመንገዶች ሁኔታ አለ፣ የጸጥታ ሁኔታ አለ። የኛ መኪኖች ሴንሴቲፎች ናቸው፣ ብዙ ጥበቃ ይፈልጋሉ። የያዝናቸው እቃዎች በጣም እንትኖች ናቸው። ብዙዎች የማያውቁት መድኃኒት መሆኑን ነው እንጂ ይጠቅማል ላይጠቅም የማያውቁም ብዙ ፈተናዎች አሉ። ግን እግዚአብሔር ይረዳናል፣ መተን እና አራግፈን እንመለሳለን። ቻሌንጆቹ ብዙ ናቸው። የመከላከያ አስተዋጽኦ እንዲህ ነው ሊባል አይችልም። ለምሳሌ ከነቀምት ተነስተን ጊምቢ፣ ከጊምቢ ነጆ፣ ከነጆ መንዲ፣ ከመንዲ አሶሳ ድረስ እስከንገባ አብሶ በዚህ በአሶሳ ዙሪያ ነው። ሌሎቹ ለመለየት ፈልጌ አይደለምና ከዚህ ከነቀምት ተነስተው እስከ አሶሳ ድረስ ከመከላከያው እስከ ፖሊስ መምሪያው የኛ ቅርንጫፍ ስራ አስኪያጁም ሌሎቹንም የመከላከያና የፖሊስ የአካባቢ ጸጥታ ሚሊሻውም አካባቢ ላይ ያሉትም መንገድ ዳር ያለ ማንነቱንም አናቆም ሰው መድኃኒት ናቸው አሳልፉ እያለ የሚያሳልፈን ሁላ ቁጥርና ስፍር የሌለው ምስጋና ቀርባለሁ። እንግዲህ ጸጥታ ችግር ባለበት አካባቢ ስለ እውነቱ ከሆነ መከላከያ የሚያደርግልን የጸጥታው እንትን ይሄ ነው የሚባል ነገር አይደለም። በጣም ቆንጆ ነው። ከእጀባው ደግሞ ይኸው በውጠራ ነው የመጣ ነው። እጀባ ቢሆን ምናልባት አንድ ቀን፣ ሁለት ቀን፣ ሶስት ቀን ከሳምንት በላይ ልንቆይም እንችላለን። ግን አሁን ውጠራ ጫካው ተወጥሮ፣ መከላከያዎች የሚያደርጉልን ድጋፍ በእያንዳንዱ እንቅስቃሴያችን አብረውን በስልክም አይዟቸው እያሉን እንትን እያሉ ስለሆነ መከላከያ ነው በዚሁ ልናመሰግን ይገባል። መከላከያ አካላት በርካታ እኛ ስራ መከላከያ ሆኗል በጋራ ነው እየሰራን ያለ። ነው ነቀምት ላይ ያሉት ቲሞች ጋም ስልክናል አዛዦቹም ግንቢ ላይ ያሉትን ነጆ ላይ ያሉትንም መንዲ ላይ ያሉትንም አሶሳ ላይ ያሉትንም በአጠቃላይ ፕላትፎርም ተፈጥሮ ነው። በሰላም ግባቶቹም እግዚአብሔር የተመሰገነ ይሁን። እስካሁን ምንም ችግር አልደረሰም። ግን ይህም ፕላትፎርም አለም ማለት ነው። ስለዚህ ማን ምን ይሰራል በደንብ ያውቃሉና እነሱ ድጋፍ በገንዘብ ወይ በምን የሚታመን አይደለም። ህይወታቸውን እንትን ላይ አድርገው ነው እያገዙ ያሉ። የብሳ መኪና ከሆነ በደንብ ያውቁታል። እኛም የሚመለከታቸው አካላት ጋር ያለን ኮሚኒኬሽን፣ ኮላቦሬሽን በደንብ እነሱ ጋር በመስራት ኢቭን የክልሉ ፖሊስ ኮሚሽን ኮሚሽነሩም ጭምር ያላቸው ድጋፍ ቀላል የሚባል ነገር አይደለም። እነሱ የስራ ላይ ከለሉበት በካርጎ ሁለት ሚሊዮን ሁለት ሚሊዮን እንግዲህ ህዝብ ነው፣ መታከም አለበት፣ ሰርቪስ ማግኘት አለበት። እስካሁን በካርጎ ብንኖር ምን ያህል ዋጋ ሊያስከፍል እንደሚችል ተቋሙ ማሰብ የሚያደግት አይደለምና የነሱ ድጋፍ እንደ ባለ ድርሻ አካል ብቻም ሳይሆን ስራዬ ነው ብሎ እንደ መደበኛ ስራ እያገዙም ስለሆነ በዚህ አጋጣሚ ከልብ ላመሰግናቸው እወዳለሁ። ቀላል የሚባል ድጋፍ አይደለም። ለሹፌሮቹም የሚያደርጉት ለኛም የሚያደርጉት ማምጣት ብቻም ሳይሆን ካወረዱ በኋላ ደግሞ ሲመልሱም በጋራ ኮሚኒኬት አድርገን እየመለሰ ስለሆነ እሱ አካባቢ ያለው በደም እንትን ነው። ስለዚህ ሌላ ብራንችም ተሞክሮ የሚሆን ነው። እነሱ ጋር እንዴት ነው የምንነጋገረው? መቼ ነው የምንነጋገረው? ማጎ ነው የምናወራው? እንዴት ነው የምናወራው? በደም ሌሎች አካባቢ ያሉ አካላት ተሞክሮ የሚሆንና ሼርም እያደረግን ነው። ለባህርዳር የተለያዩ አካላት መልካም ነው ብዬ አስባለሁ። እነሱ ጋር ያለን ቁርኝት ኢንቴግሬሽን ኮላቦሬሽን ወደም ሪኮግኒሽን የሚገባቸው አካላት ነው ያሉ ማለት ነው። ስለዚህ ቀላል እያገዙ እንዳልሆነ እንድትረዱት ነው እንጂ እኛ ትንሽ የሆነ በትንሽ ኮስት ትልቅ የሆነ ቫሊው ነው እያገኘ ያለ ነውና ትልቅ ድጋፍ እንደሆነ ነው ምረዳው ማለት ነው። እንደ አንድ ኢፕሳ ስታፍ ነው፣ እንደ አንድ ኢፕሳ ኤክስኬቲቭ ሌቪል ያሉት ነው ኃላፊነት እየወሰዱ ያሉ ማለት ነው። በየደቂቃው በእያንዳንዱ ሰከንድ የት እንደደረሳችሁ የት የት ጋር መኪና የት ጋ እንደቆመ ምን እንደገጠመ አትሪን ታይም ዲ አዳማም ብንሆን የትም ብንሆን ቤትም ብንሆን ሀረሳት ነው እነሱ ጋ እየሰራን ያለ ነውና በዚህ የተሻለ ውጤት አምርተናል እግዚአብሔር ማግዞናል። እስካሁን ሰላም ነው። አሁን ደሞ አንጻራዊ ከድግሮ በተለየ መልኩ አንጻራዊ ሰላም ስላለ ወራዊ ሪፊሉ እንዲጠናከር እናደርጋለን።